እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው የበርካታ ሰዎች ችግር የሆነውን ለእግር ህመም እና ለእግር እብጠት ተፈጥሯዊ የሆኑ በቤት ውስጥ ማድረግ የምትችሉትን መፍትሄዎችን በዚህ ቪዲዮ ላይ በደንብ ነገራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄም ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእግር ህመም እናም እብጠት የሚከሰተው ብዙውን ጊዜ በደም ዝውውር መጓደል፣ በፈሳሽ መያዝ እንዲሁም ደግሞ ለረጅም ሰዓት በመቆም በቫሪኮስ ቬን፣ በጉዳት ወይም ደግሞ በኢንፍላሜሽን ምክንያት ነው። ታዲያ አሁን የምነግራችሁ ተፈጥሯዊ መፍትሄዎች እብጠትን ለመቀነስ የደም ዝውውርን ለማሻሻል እናም ምቾት ማጣትን በአስተማማኝ ሁኔታ ለማስታገስ ይረዳሉ። አንደኛ በፖታሲየም የበለጸጉ ምግቦችን መመገብ አለባችሁ። ፖታሲየም የፈሳሽ መጠንን ለማመጣጠን እናም የውሃ መያዝን ወይም ደግሞ መቆየትን ለእግር እብጠት ዋነኛ መንስኤ የሆነውን ችግርን ይከላከላል። የጡንቻን ጤና ይደግፋል እናም መኮማተርን ይቀንሳል። በፖታሲየም የበለጸጉ ምርጥ ምግቦች የምላቸው እንደ ሙዝ፣ አቮካዶ፣ ስኳር ድንች፣ ስፒናች፣ ባቄላ እናም ብርቱካን መመገብ ይኖርባቸዋል። በየቀኑ ቢያንስ ከአንድ እስከ ሁለት በፖታሲየም የበለጸጉ ምግቦችን ተመገቡ። እንዲሁም ከመጠን በላይ ሶዲየምን እናም መርዛማ ንጥረ ነገሮችን ለማስወጣት ደግሞ በቂ ውሃን መጠጣት ይኖርባቸዋል። ሁለተኛ የእርድና የዝንጅብል መጠጥ ነው። ሁለቱም እርድናም ዝንጅብል አንቲኢንፍላማቶሪ እና ህመም ማስታገሻ ውህዶች አሏቸው። የደም ፍሰትን ያሻሽላሉ እንዲሁም የመቀጣጠሚያ እናም የጡንቻ ጥንካሬንም ይቀንሳሉ። ስር የሰደደ እብጠት ወይም ደግሞ ከአርትራይተስ ጋር በተያያዘ ከሚመጣ የእግር ህመምም ለማገገም ይረዳሉ። አጠቃቀሙም አንድ ኩባያ ውሃን አፍሉ። ከዛም ግማሽ የሻይ ማንኪያ የእርድ ዱቄት እናም ግማሽ የሻይ ማንኪያ የተፈጨ ዝንጅብልን ጨምሩበት። ለአምስት ደቂቃዎች አፍልታችሁ አጥልላችሁ ከፈለጋችሁ ማር ጨምራችሁበት መጠጣት ነው። በቀን አንድ ወይም ደግሞ ሁለት ጊዜ ጠጡት። በጣም ፍቱን የሆነ መፍትሄ ነው። ሶስተኛ ነጭ ሽንኩርት እናም ሎሚ ነው። ነጭ ሽንኩርት የደም ዝውውርን ያሻሽላል እናም እብጠትንም ይቀንሳል። ሎሚ ደግሞ በቫይታሚን ሲ የበለጸገ ሲሆን የደም ስሮችን ጥንካሬንም ይደግፋል። አንድ ላይ ሆነው የቫሪኮስ ቬን ምቾት ማጣትንና እብጠትን ይቀንሳሉ። አጠቃቀሙም ከሁለት እስከ ሶስት ነጭ ሽንኩርት ፍሬዎችን አድቅቃችሁ ከአንድ ሎሚ ጭማቂ እናም አንድ የሾርባ ማንኪያ የወይራ ዘይት ጋር አዋህዱት። ለአንድ ሰዓት ያክል ተዉትና በእግር ላይ በለስላሳ መልኩ ማሳጅ አድርጉት፣ ወይም ደግሞ በየቀኑ ከምግብ በፊት አንድ የሻይ ማንኪያን በአፍ ውሰዱ። አራተኛ በቂ ውሃን መጠጣት ነው። የውሃ መያዝን ወይም ደግሞ ፍሉድ ሪተንሽን የምንለው ለተለመደ የእብጠት መንስኤ የሆነውን ይከላከላል። ከመጠን በላይ ጨውና መርዛማ ንጥረ ነገሮችን ከሰውነትም ለማስወጣት ይረዳል። የደም ዝውውርን ለስላሳ ያደርጋልና መኮማተርንም ይከላከላል። አጠቃቀሙም እንግዲህ በየቀኑ ቢያንስ ከስምንት እስከ አስር ብርጭቆ ውሃ ሁሉም ሰው ግዴታ መጠጣት አለበት። ለተጨማሪ መርዛማ ንጥረ ነገሮችን ማስወገድ የሎሚ የኪያር፣ ወይም ደግሞ የሚንት ቁርጥራጮችን በውሃችሁ ላይ መጨመር ትችላላችሁ። አምስተኛ፣ ፀረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ የሆኑ ምግቦችን መመገብ ነው። ይህ እብጠትን የሚያስከትል የስርዓት ብግነትን ይቀንሳል፣ የደም ስሮችን ጤና እናም የጡንቻን ማገገምንም ይደግፋል። አንቲ ኢንፍላማቶሪ ምግቦች የምንላቸው ትኩስ ፍራፍሬዎች እንደ የቤሪ ፍሬዎች ብርቱካንና ፖም ወይም ደግሞ አፕል፣ ቅጠላማ አትክልቶች እንደ ስፒናች እናም ጥቅል ጎመን፣ ለውዝ፣ እና ሲርስ የምንላቸው እንደ ዋልነት፣ ተልባ እናም ቻያ ሲርስ፣ የወይራ ዘይት፣ ዕርድ፣ ዝንጅብልና ነጭ ሽንኩርትን በአመጋገባችሁ ውስጥ ማካተት ይኖርባችኋል። መራቅ ያለባችሁ ምግቦች የምንላቸው ደግሞ የተዘጋጁ ምግቦችን፣ ከመጠን በላይ የሆነ ጨው፣ ስኳርና የተጠበሱ ምግቦችን አስወግዱ ኢንፍላሜሽን ወይም ደግሞ እብጠትንም ያባብሳሉ። ስድስተኛ የቀዝቃዛ የበረዶ ህክምና የምንለው ኮልድ ኮምፕረስ ወይም ደግሞ አይስ ቴራፒ የምንለው ማለት ነው። ይህ እብጠትን፣ ህመምንናም የህዋስ መቆጣትን በፍጥነት ይቀንሳል። የደም ስሮችን ለመቀነስናም የተጎዳውን አካባቢ ለማደንዘዝም ይረዳል በጉዳት ከመጠን በላይ በመጠቀም ወይም በእብጠት ምክንያት ለሚመጣ የእግር ህመምም በጣም ጥሩ ነው። አጠቃቀሙም የበረዶ ኩቦችን ወይም ደግሞ የቀዘቀዘ ውሃን በፎጣ ጠቅልሉት። ከዛም ከ10 እስከ 15 ደቂቃ በታመመው አካባቢ ላይ አድርጉት። በየቀኑ እንደ አስፈላጊነቱ ከሁለት እስከ ሶስት ጊዜ ድገሙት። በረዶን በቀጥታ ቆዳ ላይ ማስቀመጥ የለባችሁም ብርድ እንዳይፈጥር። ሰባተኛ የሙቀት ህክምና ነው፣ ዋርም ኮምፕረስ የምንለው ወይም ደግሞ የኤፕሶም ሶልት አንድ ላይ አድጋችሁ በመጠቀም ማለት ነው። ዋርም ኮምፕረስ የምንለው የሙቀት ህክምና ወይም ደግሞ ሂት ቴራፒ ከሆኑት ውስጥ አንዱ ዘዴ ሲሆን ሙቅ ነገርን ብዙውን ጊዜ የጋለ ውሃ፣ የፈላ ውሃን ማለት ነው፣ የተነከረ ጨርቅ ወይም ደግሞ ፎጣን በአካባቢው ህመም ወይም ደግሞ እብጠት ላይ ለጊዜው ማስቀመጥ ማለት ነው። የተወጠሩ ጡንቻዎችን ያዝናናል እናም የደም ፍሰትንም ያሻሽላል። የኤፕሰም ሶልት ወይም ደግሞ ጨው የጡንቻ መኮማተርንና እብጠትን የሚቀንስ ማግኔዥየም ሰልፌትን ይዟል። በደካማ ዝውውር ወይም ደግሞ ድካም ምክንያት የሚመጣን ህመምንም ያስታግሳል። አጠቃቀሙም ገንዳ ወይም ደግሞ ባሊ ወይም ደግሞ መዘብዘፊያን በለብ ባለ ውሃ ሙሉት። ከዛም ግማሽ ኩባያ የኤፕሰም ሶልትን ጨምራችሁ እስኪሟሟ ድረስ አንቀሳቅሱት። ከዛም እግሮቻችሁን ከ15 እስከ 20 ደቂቃዎች ያክል ዘፍዝፉት። ከዛም ለተሻለ ውጤት በሳምንት ከሶስት እስከ አራት ጊዜ ይህንን ድገሙት። በየቀኑ ለ15 ደቂቃዎች በጠጠረ ወይም ደግሞ በሚያም አካባቢው ላይ የሙቀት ህክምናን መጠቀም ትችላላችሁ። ንጹህ ፎጣ ወይም ደግሞ ጨርቅን ተጠቀሙ። ፎጣውን በሞቀ ውሃ አርሱት። ውሃውን በደንብ ጨምቃችሁ በታምመው አካባቢ ላይ ነው ከ10 እስከ 20 ደቂቃዎች የምታስቀምጡት። ጨርቁ ከቀዘቀዘ በኋላ ሂደቱን መደጋገም ትችላላችሁ። ስምንተኛ አስፈላጊ ዘይቶችን በመጠቀም ማሳጅ ማድረግ ነው። የደም ዝውውርን እናም የሊምፋቲክ ፈሳሽ ፍሰትንም ያፋጥናል። የጡንቻን መወጠርና እብጠትንም ይቀንሳል። እንደ ፔፐርመንት፣ ላቬንደር ወይም ደግሞ ሮዝመሪ ያሉ አንዳንድ ዘይቶች የማቀዝቀዝና አንቲ ኢንፍላማቶሪ ባህሪያቶች አሏቸው። አጠቃቀሙም ጥቂት ጠብታዎች አስፈላጊ ዘይትን እንደ ፔፐርመንት ወይም ደግሞ የላቬንደር ኦይልን ከአንድ የሾርባ ማንኪያ ተሸካሚ ዘይት ወይም ደግሞ ኦይል ጋር እንደ የወይራ፣ የኮኮናት ወይም ደግሞ የአልመንድ ዘይት ጋር አዋህዱት ከዛም ከ10 እስከ 15 ደቂቃዎች ከቁርጭምጭሚት እስከ ጭን ድረስ ወደ ላይ እግራችሁ ላይ በለስላሳ ማሳጅ አድርጉት። ለመዝናናት እናም ለተሻለ ደም ዝውውር ከመተኛታችሁ በፊት አድርጉት። ለተሻለ ጥቅም ዘይቱን ከመጠቀማችሁ በፊት በትንሹ ብታሞቁት ተመራጭ ነው። ዘጠነኛ ደግሞ እግሮቻችሁን ወደ ላይ ከፍ ማድረግ ነው። ደምና የሊምፋቲክ ፈሳሽ ወደ ልብ እንዲመለስ ይረዳል። በፈሳሽ መቆየትና በቫሪኮስ ቬን ምክንያት የሚመጣን እብጠትንም ይቀንሳል። በእግር ላይ ያለውን ክብደትና ምቾት ማጣትንም ያስታግሳል። አጠቃቀሙም በጀርባችሁ ተኝታችሁ እግሮቻችሁን ትራስ ላይ ወይም ደግሞ ወደ ግድግዳ ላይ ማድረግ ነው። ከ15 እስከ 20 ደቂቃዎች ይህንን አድርጉ። በየቀኑ ከ2 እስከ 3 ጊዜ ድገሙት። በተለይም ለረጅም ጊዜ ከቆማችሁ በኋላ ወይም ደግሞ የምትቆሙ ከሆነ ማለት ነው። አስረኛ ቀላል የሆኑ እንቅስቃሴዎችን ማድረግ ስትሬች ማድረግ ነው። የደም እናም የሊምፋቲክ ፍሰትን ያጠናክራል። የፈሳሽ መከማቸትንም ይቀንሳል። የእግር ጡንቻዎችን ያጠነክራል፣ እናም ተለዋዋጭነትንም ያሻሽላል። ለረጅም ጊዜ ከተቀመጣችሁ ወይም ደግሞ ከቆማችሁ በኋላ የሚመጣን ጥንካሬንም ይከላከላል። በየቀኑ ከ20 እስከ 30 ደቂቃዎች የእግር ጉዞ፣ ብስክሌት መንዳት፣ ዮጋ ወይም ደግሞ የእግር መወጠር እንቅስቃሴን አድርጉ። 11ኛ አፕል ሲደር ቬኒጋርን መጠቀም ነው። አፕል ሲደር ቬኒጋር ፖታሲየም እና አንቲ ኢንፍላማቶሪ የሆነ ባህሪያቶች አሉት። ብግነትን ይቀንሳል። እብጠትን ለመቀነስና የደም ፍሰትንም ለማሻሻል ይረዳል። አጠቃቀሙም እኩል መጠን ያለው የአፕል ሲደር ቪኔጋር እናም ለብ ያለ ውሃን አንድ ላይ አዋህዱ። ከዛም ንጹህ ጨርቅ ውስጡ ንከሩ፣ እናም በእግሮቻችሁ ላይ ከ10 እስከ 15 ደቂቃዎች መጠቅለል ነው። በቀን አንድ ጊዜ ይህንን አድርጉት። አስራ ሁለተኛ ትክክለኛ የሆነ እረፍት ማድረግና ትክክለኛ የሆነ አቀማመጥ ነው። ደም በእግሮች ላይ እንዳይከማች ይከላከላል። በደም ስሮችና በመገጣጠሚያዎች ላይ ያለውን ጭንቀት ወይም ደግሞ እስትረስንም ይቀንሳል። አጠቃቀሙ እንዴት መሰላችሁ? ለረጅም ጊዜ መቀመጥ ወይም ደግሞ መቆምን ማስወገድ ነው። ምንም አዲስ ነገር የለውም። በየሰዓቱ ደግሞ አጭር የእግር ጉዞን ማድረግ እንዲሁም ከእግራችሁ በታች ደግሞ ትራስ አድግታችሁ መተኛት ተመራጭነት አለው። በተጨማሪም ለእግር ህመምና እብጠት በእግሮቻችሁ ደም ስሮች ላይ ያለውን ጫናን ለመቀነስ ጤናማ የሆነ ክብደትን ጠብቁ። የፈሳሽ መከማቸትን ስለሚያስከትሉ የጨውና የአልኮል አወሳሰድን መገደብ ያስፈልጋል። ተፈጥሯዊ አንቲ ኢንፍላማቶሪ የሆኑ ሻዮችን ጠጡ። እንደ ዝንጅብል፣ አረንጓዴ ሻይና የሂቢስከስ ሻይን በመጠጣችሁ ውስጥ አካቱ። እንዲሁም ለመዝናናትና መርዛማ ንጥረ ነገሮችን ለማስወገድ መደበኛ የሆነ ማሳጅ ማድረግም ተመራጭነት አለው። ስለዚህ የእግር ህመምንናም እብጠትን በተፈጥሮ በቤታችሁ ውስጥ ለማስታገስ እነዚህ ሁላ መፍትሄዎች ይረዷችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።